እውነታዊ ነው የሚፈልገው። እኔ በህይወት አለ ማዘር ነው፣ አንቺም ልጄ ነሽ ነው። እኔ እኔ ቁጭ እንድትጎዳ አልፈልግም። ሰላም ሰላም በይ ምን ማንሽ ለምደነግጭ ውሳቸውን ስታይ። ሰላም ሰላም፣ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ደህና ነን ማለት ደህና ነን ማለቱ ይሻላል፣ ለሁሉም ነገር ማለት ነው። ምክንያቱም አንዳንድ ውሸቶች እና አንዳንድ መራር የሆኑ እውነታዎችን ለመቀበል እየከበደን ቢሆንም ነገር ግን ደግሞ እንደ ንዴት ሰው እንደሚያደርገው ነገር ቢሆን ኖሮ ብዙ ነገር ብናደርግ በጣም ደስ ባለኝ ነበርና፣ ብቻ ምንም አልልም። ዝም በይ ዝም በይ በእናትሽ፣ ምንም ባልል ደስ ይለኛል። ምክንያቱም ዛሬ እስቲ አትጨቃጭቁብኝ፣ ዛሬ አትጭቁ በቃ ዝም በያ። ሁሌ በሄዳችሁበት መጣላት መጣላት ምንድን ነው? አይሰለቻችሁም? ገና ይወጣል፣ የተደበቀ ጉድ ገና ይወጣልሽ አለ። አይገርምሽም? ይሄ ብቻ እንዳይመስልሽ፣ ገና የቀረም ነገር ካለ ታወጫታልሽ በግድሽ ማለት ነው። እንደምን ቤተሰቦች ሆነን ለመናገር በግዳጅ ነው የመጣችው። አስገድጄ ነው እንጂ እዚህ ጋር ልትገኝልኝ አልፈለገችም ነበር። እና ጣላት ነው ስራሽ ነው ታዩ እና ዛሬ ወደ መጣውበት ሀሳብ ልግባና እውነት ለመናገር እኔ እሷ ልጅ መኖሩ አይደለም የደበረኝ። ልጅ እኮ መታደል ነው፣ በረከት ነው፣ ጥሩ ነው። የምሬን ነው የምለው፣ ክፉ ነገር አይደለም። ግን መዋሸቱ ነው የሚያስጠላው። በዚህ ልክ መዋሸቱ በጣም ነው የሚያሳዝነው። ገብቷቸዋል። ልጅን የሚያህል ነገር ዋሽቶ ግን ምን አይነት ሰው ብትሆኚ ነው? ትንካኝ ሰው ልጅ እንዳለ እያቆሰልከኝ ነው። ይታወቃል፣ ሁሌ እንደጎነተለኝ እሷ እንደጎነተለችኝ ጭራሽ አንቺ ወይ እንዳያስብልሽ የባሰ ስለዚህ፣ ያ ነው እኔ ትንሽ የከፋኝ እና የጨነቀኝ እና ዋናው ዛሬ የመጣሁበት እንግዲህ፣ ባለፈው እንዳያችሁት ልጁ የተገኘበት ቤት እንግዲህ አያቱ ጋ ነው ያድጋል የተባለው ማለት ነው። አያቱ ጋ ነው እያደገ ነው የተባለው፣ ግን ያን ነገር ማጣራት ፈልጋለሁ። ሌላ ደግሞ ያዋሸች ዛሬ ወደመጣሁበት ወደ ዋናው ሀሳቤ ስገባ የልጁ አባት አርፏል ብላን ያለችኝ እንግዲህ እኔ እሷን ማመን በዚህ ሰዓት ይቅርታ አድርጉልኝ እና በጣም ከባድ ነው ለእኔ ማለት ነው አንቺን ማመን በጣም ከባድ ነው ገባሽ ሞቷል ብላለች እኔ ደግሞ ያንን ውሸት አምን አድርጌ እንትልል አልፈለግኩኝም ያንን እውነታ ላጣራ አያቷ ጋር ድረስ መጥቻለሁ ማለት ነው ይኸው እንደምታዩት ግቢ በር ላይሆንን ነው እየሰራውኝ ያለሁት ማለት ነው እና እውነታውን መቼም እሷ ብትዋሸኝ አያትየዋ አያዋሹ ብዬ አስባለሁ። ተስፋ አደርጋለሁ። እነሱ አያዋሹም ያለውን እውነታ ሰውየው ማን እንደሆነ የት እንዳለ እውነት ከሱ ነው ልጁ የልጁን አባት ራሱ እውነት ዋሽታኛለች አላሽች ሁሉንም እውነት ብቻ ባጭሩ ከሷ ማወቅ ስለምችል እሷን ላናገር እፈልጋለሁ። ያለውን እውነት ደግሞ ያለውን እውነት ደግሞ እሷ ስለምትዋረድ በግዳጅ ነው እዣት የመጣው ማለት ስለዚህ ቀጥ ብለን እንገባለን። ጆሮሽ እየሰማ እውነታውን እናያለን። ነይ

ነይ ሰላም በያቸው። ነው ሰላም በይ። ምን ስታይ? ነይ ሰላም በይ። ምን ሆነሻ? አረፍ በሉ እሺ። ምን ሰላም ምን ችግር አለ? መዋዘር ችግር

ይኸውልዎት፣ ማዘር፣ እኔ ዮናስ እባላለሁ እና የቃል ጓደኛ ነኝ እና እርስዎ የአብሪሽ አያት ኖት? አዎ። የአብሪሽ አያት ኖት? አዎ። ከሰላምታው እንኳን አለችኝ። እሷ ይተዋት፣ እሷን ይተዋት ደንግጣ ነው። ማዛ ምን አስደነግጣታል? ሰላም ብትለኝ ምን ችግር አለ? እኔ ምሎት። ይቅርታ ይቅርታ ያርጉልኝና፣ አንድ ዝም በይ። ይቅርታ ያርጉልኝና አንዳንድ እውነታዎች ማለት በእሷና በእኔ መካከል የተፈጠረ የሆነ ቅሬታ ስላለ ያን ነገር እርሶ ጋር አገኛለሁ ወይ አጣራለሁ ብዬ ስላሰብኩኝ አንዳንድ እውነታዎችን ሁኔታዎችን ከሱ ጋር ማወቅ ስለፈለኩኝ የመጣሁት። ፈቃደኛ ነው። አንተ ማን ነህ? እኔ አንተ ማን ነህ? ምንድነው ከኔ የምታጣራ? ምንድነው አንተ የውሉት? ማለት እኔ ውናስ እባላለሁ፣ የቃል ጓደኛ ነኝ። ለዚህ ነው ኮርታ፣ እንደዚህ ሰላም ታምቢ አለችኝ። ጥሩ ነው። ከቃል ጋር ትንሽ ቆይተናል እና እሷ የዋሸችኝ ስለመሰለኝ እሷ ጋር ላጣራ የፈለግኩት አንዳንድ ጉዳዮች አሉና እሱን እንድትነግሩኝ ነበረ የፈለግኩት። እንዳሉኝ እንግዲህ እሱ የአብርሽ አያት ኖት። ስለዚህ እና ያንን እውነት እርሶ ጋር አገኛለሁ ብዬ ስላሰብኩ፣ አንተ ምንድነህና ነው ከኔ ልታጣራ የመጣ? እኔ የቃል ጓደኛ ነኝ እና ስለዚህ ለምንድ ነው ከኔ የምታጣራ

ከቶ ጋር እየተስማማች አለ አተስማማም ማለት ነው። ከሁሉም እኔ የፈለኩት ነገር ዛሬ እሷ ምን ደግፍ ስለ አብርሽ አባት

ቆንጨሽ ቆየናክሻለሽ ነው። አይ ምንድነው እንድነሽ ከኔ ራፊ አንቺም ቆይ ቆይ ከሱም ካንቺም እውነታው ነው ብሏል። ምን እውነታው እውነት ምን እንደሚፈልገው እኔ የፈለኩት ነው ነው የልጁ አባት። ይሄን ለመናገር በእውነት እኔ ከብደኛል። እሱ ያለችው አንድ ነገር ስላለ አለ ነው ለማመን የሚከብድ የሚሰቀጥት ነገር ስለሆነ እኔ እሱም ማለት አልፈልግም። አሁን የአብርሽ ልጅ ማለት ለእርሱ እንግዲህ የልጆት ልጅ አይደለም ሆኖ ስለዚህ እኔ ያንን ነገር መናገር ይከብደኛል። እውነት ለመናገር እሷ ያለችውን ነገር ማለት ነው። ግን በቃ ያን እውነት ከእርሱ አንተ ደግሞ ሁሉ ግልብጥ አታድርገው። ልጅ የልጁን ማንነት መምጫውን ምንጭም ካለ ይጠይቃት በቃ እና ምን አድርግ፣ ለምንም ዘረግፈው ሁሉንም እውነቱን ለማጣራት የማጣው መሰለኝ እራሷን ይዟታ የሚች አጭበርባት

እውነታዊን ነው የምፈልገው። እኔ በህይወት አለ ማዘር አልልም፣ ከአንቺም ከሱም እውነታዊ ነው። አንቺም ልጄ ነሽ፣ እሱም ልጄ ነው። የምለንገው ትክክለኛውን ነው የምፈልግ። እውነታዊ ተናገሪ። ካልከኝ አትንካት። እሺ፣ የልጁ አባት አለ። የአብርሽ አባት አለ በህይወት። እሱን እንኳን በህይወቱ ኖረም አልኖረም ልትጠይቀኝ አትችልም። ልጁን እኔ አያቱ ነኝ። ልጁ እኔ ጋ ነው የሚያርገው ልጁን እኔ ነኝ ማሳድጎ። ስለዚህ ስለ እሱ መኖር ለምንድን ነው የፈለግከው? ምክናቱ ምንድን ነው? ምክናቱ ለምን እርሶ ጋር ያደገው አብሮሽ ከልጅነቱ ከጻንነቱ ጀምሮ ጻንነቱ ጀምሮ ትንሽ ሆኖ ነው። በአራስ ቤት ነው አንጥቶ የሰጠኝ ልጁን እኔ ነኝ